እና ከባለፈው ከኢቃማ የቀጠለ ወሬ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ከባለፈው ከኢቃማ የቀጠለ ወሬ ላወራችሁ ነው የመጣሁት ማለት ነው። በነገራችን ላይ እዛው ቦታ ላይ ነኝ እና እንዳይጠፋብኝ ብዬ ወሬው ማለት ነው እዚህ ስመጭት እዚህ ሻላ ሳይሆን ዞሮ ምን ልላችሁ ፈልጌ ነው? ያን ሁሉ ወሬ ያወራኋችሁ አስራ አምስት ደቂቃ ምናምን አውርቻለሁኝ። ኢቃማ ማሰራት ለምትፈልጉ ኢቃማ ምንም ሊሰራላችሁ አይችልም። ስሩ ስራችሁን። ስራ ካላችሁ፣ በተለይ ቋሚ ስራ ካላችሁ፣ አሪፍ ስራ ካላችሁ ስሩና ወደ ሀገራችሁ መሄድ ከፈለጋችሁ ሰርታችሁ ሄዱ። ወላሂ ምንም አይሰራላችሁ ኢቃማ ሲጀመር። እሱን ካሰራችሁ እድሜ ልካችሁን ሳኡዲ አረቢያ ነው የምንኖሩት። እድሜ ልካችሁ ማለት ነው። አስራ አምስት ሺ አስራ ስድስት ሺ ወይ ሀያ ሺ ሪያል ከፍላችሁ መቼም የዛሬ ሁለት አመት ሶስት አመት ሀገር ይሄዳለሁ አትሉም። ይሄ ሁሉ ብር ሌሽ አወጣችሁ። የዛሬ ሁለት አመት የምትሄዱ ከሆነ እድሜ ልካችሁን ደግሞ የሰው ሸቃላ እድሜ ልካቸው አንድ ቀን ሳናርፍ ማለት ነው። በቤታቸውን አንድ ቀን ሳናርፍ አንድ ቀን ደስተኛ ሳንሆን እንሞታለን። ስለዚህ ምን ሊያደርግላችሁ ነው? እስከ ዛሬ በልጅነታችን መጥቶ ቢሆን የዛሬ አምስት ስድስት አመት መጥቶ ቢሆን አሰርተን ኦኬ። የዛን ጊዜ ስራ ነበረ፣ እስከ ሶስት ሺህ እንሰራ ነበረ መዳን ቤት እንኳን በኢቃማ እስከ ሶስት ሺ እስከ ሺ እስከ ሁለት ሺ ስምንት ነው። አሁን በሺ አምስት ነው ኢቃማ። ኑሯችሁ ራሱ ሺ አምስትም አይገኝም። አንድ ሺ ብር ሆኗል ለሪያድ ስራ። ስለዚህ ሌሽ ነው ቃ ብራችሁን ከዚህ ቀደም በደህና በጤናችሁ በወጣትነታችሁ የሰራችሁትን ብር ለምንድ ነው የምታባክኑት አሁን ላይ? ምን ያደርግላችኋል? መጃጃል ካልሆነ ወይ ወታችሁ ዝም ብሎ እንደፈለጋችሁ፣ ይሄ ሞል ለሞል ይሄ አባዬ ክፍት አባያ ምለወን ለብሳችሁ እንደዚህ በበንጦሎናችሁን እያሳያችሁ የሆነ አሲር አሲር ምሳ ሲይዛችሁ ቡና ምናምን ካልሆነ በቀር ወላ ለምን የማይጠቅማችሁ ም እሺ። ስለዚህ እንደኔ እንደ ህትም መክራችሁ፣ አንደኛ ነገር አረቤ ካገኛችሁ አሰሩ። በተለይ ኢትዮጵያ ሄዳችሁ ምንም ነገር የሌላችሁ ብር የሌላችሁ ኢትዮጵያ ሄዳችሁ መመለስ የምትፈልጉ አሰሩ። ልጅ አላችሁ ያኔ ትዳር ያላችሁ እዚህ ጋር ያኔ አዲ ባይም፣ ግን ይሄ ትዳር ለሌላ ሴት ይሄ ምንም አይነት ህይወት አይተለማታክ ወላ ሄድ መቸ ሆን ነው የምጨርሱት? ባይም እና ባረቤት ደግሞ ጠለቤት ተመልሽ ለምን እገባለሁ? ለእስር ቤት ልግባ እንደምናምን አትበሉ። ጥሩ አረቦች ከሆኑን ያአሁን ነግረችኋለሁ፣ ሁሉንም ነገር ነግረችኋ አንድ ቅም አለ። ወላሂ ለአዜም ነው ምላችሁ አላህ መስክሬ ነው እኔ ጠለብ መሆኔ የራሱ ትዝ አይለኝም። ወይም ነጻነቴ ባለችበት ናት። ኢጃዛ መውጣት ከፈለኩኝ እወጣለሁኝ። ምንም አይነት ነገር ምንም አይነት ነገር እኔ ጠለብ ቤት እንዳለ ሁሉ ትዝ አይለኝም። አሰን ጣለቤነኝ ነኝ እንዲሁን ራሱ ስል ግር ማድሪ አልሐምዱሊላ። በእርግጥ አንዳንድ ሰው ጣለቤ ስትሆኑ ይቀይርባችኋል ምናምን፣ እንጃ ከኛ አስተሳሰብ ይሁን እውነት ይሁን አላሁ አለም። እኔ ምንም የተቀይሩብኝ ነገር የለም። እንደውም ከበፊቱ አሁን በጣም እንትናላቸው ማለት ነው። ለእኔ ስራ አይበዛብኝም። ያው ሁለትነ እንደነገርኳቸው ያኔ ሴትዮቱ ይመስለኛል እኔ እንዲሄድ ስለማትፈልግ እንጂ ስራው ያኔ እርግጥ ብዙ ነው። በነገራችን ላይ ስራ ማለት ነው። እዚህ ቤት ግን ይህን ያህል ያኔ እንትን የሚል አይደለም። አሁን ህጻሌ ቢኖር አንዲቷ ህጻሌ ትይዛለች፣ አንዲቷ ምግብ፣ አንዲቷ ቤት ታጸዳል። አሁን ግን ቀለል ያለ ነው ስራውም አልሐምዱሊላ። እና አረብ ካገኛችሁ አረብ ቤት አሰሩ። ሌላችሁ ፈልጌ ነው። ጥሩ አረብ ካገኛችሁ ይሄ በጣም የማይጨቁን አሁን አንዳንዶቹ ይኖራሉ፣ ቤት የሚቆልፉ ምናምን ገና ጠለቤት ስለሆናችሁ ብቻ ውጭ ዙባላ ራሱ ተከትለዋቸው የሚሄዱ እንዳጠፋ ምናምን እያሉ እንደዚህ ከሆነ ማለሽ ሌሽ እስር ቤት እውነትም እስር ቤት መግባት ነው። እና እንደዚህ አይነት ካልሆነ ግን ለምን ብላችሁ ሁለት አመት መስራት ከፈለጋችሁ ወይም ሁለት አመት ወይም አመት መስራት ከፈለጋችሁ አሁን ለምሳሌ ወይ በሺ አምስት ወይ በሺ ስምንት፣ አሁን አንዳንዶቹ አረብም ደግሞ እዚ አይቀንሱም እንደ በፊቱ። ሁለት ሺ ከሆነ ሁለት ሺ፣ ሁለት ሺ አምስት ከሆነ ደግሞ ሁለት ሺ አምስት አይቀንሱም። በዛ ዋጋ በሺ አምስት እንኳን ብትሰሩ ማሰብ ያለባቸው ሺ አምስት የሚመጣውን ሳይሆን ውጭ ላይ ቢሆን ምን ያህል ወጪ አወጣለሁ። ውጭ ላይ ቢሆን የቤት ኪራይ ያለ፣ የምግብ አለ፣ ኩል ሻ ያለ ያኔ ብዙ ወጪ ይኖርባቸው አጣይም። ያንን አስባችሁ በሻ አምስት ብትሰሩ አሁን አይጎዳችሁም። በሻ አምስት ቱን ኪሳችሁ ካስቀመጣችሁ ማለት ነው። ምክንያቱም ይህ ቢኪራይም የለባችሁ ምንም የለባችሁ እና ይሄ ግን ውጭ ላይ አሁን በየቀኑ ውጭ ላይ አስባልት ላስባልት፣ እንደነገርኳችሁ ይሄ እንትን ምናምን እንትን ለሚሆን አንደኛ ነገር ለምንም አይጠቅማችሁም። ዝም ብሎ ብር ማባከን ነው፣ መጃጃ ነው። ምንም ጥቅም የለውም። ሁለተኛ ነገር ደግሞ ሀታ ከሾርጣ ራሱ ሊያስጠራችሁ አይችልም ማለት ነው። ይሄ ኢቃማ ለአንድ ሰሞን ይሆናል እንጂ አሁን ብዙ ልጆች እንትን እያለባቸው ነው ያሉት፣ እየተበላሸባቸው ነው ያሉት። ስትጃጃሉ ከያችሁ ደግሞ ከፊላችሁ ይበልገዋል። ምክንያቱም ምን አገባው በእናንተ። ዲያ መግባት አይችልም አይፈልግም። ስለዚህ የሚጠቅማቸውን ነገር አርጉ ማለት ነው። ባይም አሁን ለምሳሌ ኢትዮጵያ ሄዳችሁ ሀገሩን ለማየት መስራት የምትፈልጉትን አይነት ነገር ለማረጋገጥ ጣላቤት እራሱ አረቤት ገብታችሁ አሰርታችሁ ሄዳችሁ አይታችሁ ከሆነ ሆነ ካልሆነ ደግሞ ትመለሳላችሁ ማለት ነው ያኔ መረማመጃ ይሆናችኋል የእጃችሁን ጥፍትፍት ከምታረጉ ልላችሁ ፈልጌ ነው ሲቀጥል ውጭ ላይም በኢቃማ ብታሰሩ ምንም ጥቅም የለውም እኔ እስካሁን ድረስ እኔ እንጃ፣ ይሄ ነው የጠቀመኝ ልላችሁ አልችልም። ኢቃማ ምንም እኔ የጠቀመኝ ነገር የለም። እኔ አልሐምዱሊላ ከፊትም ቸግሮኝም ማያቅም ምንም ነገር አልሐምዱሊላ፣ አሁንም ደም እኔ አልሐምዱሊላ። ዞሮ ይጠቅማል፣ አሁን ቤተሰብ የሆነ ነገር ተፈጠረ በትባሉ ሮጥ ብላችሁ ለመሄጃ ይጠቅማል እንጂ ለሌላ ነገር ለምንም ሊጠቅም አይችልም። ኢቃማ ማለት ነው ብዛት ብዛት ኢትዮጵያ ለመሄድ ነው፣ ለሌላ ለምንም ሊጠቅም አይችልም። ይሄው ስንት አመት ሙሉ ኑሮኔ ለእንዴ እንዲያለ ኢቃማ ምን ሆንን። ስለዚህ ብራችሁን አታባክኑ፣ ነው ምላችሁ እንደኔ ማለት ነው። እስካሁን ድረስ የሰራችሁትን እናንተ ጤነኛ ሁናችሁ ጉልበት ያልቃል፣ እድሜ ይሄዳል። ልባችሁ አልዛገም? ጋይስ ልባችሁ አልዛገም? ሁልጊዜ ስራ፣ ሁልጊዜ መታዘዝ፣ ሁልጊዜ ከላይ ከታይ፣ ልባችሁ አልደከምም? ደክሟል። ስለዚህ እስካሁን እንደህና የሰራችሁትን አሁን በደህናው ቀን ወርቅ የገዛችሁትን ወርቅ እየሸጣችሁ ለምንድነው ወረቀት የምታሰሩት? ሌሽ አሻን ሽ አሻን ያኔ ኢቃማ ለማለት ነው። ወላ ኤሽ ወላ አይጠቅማችሁም። አገራችሁ ሄዳችሁ ባላችሁ እየሰራችሁ ብትኖሩ ይሻላል ማለት ነው። በቃ የሆነ ነገር እየሰራችሁ አገራችሁ ላይ ብትኖሩ ይሻላል። ቤተሰብ ሞተ ብትባሉ ሮጣችሁ ትደርሳላችሁ። ታመመ ብትባሉ እዛው ጎናችሁ ነው። በሰው ሀገር ሆናችሁና እዛ ሆናችሁ የምታሳልፉት ሐዘን አንድ ሊሆን አይችልም ማለት ነው። ስለዚህ አሁንም ስድስት ወር የተጨመረው እነሱ በጣም ስለተጠቀሙ በጣም ያኒ ብዙ ሰው እያሰራ ስለሆነ ነው። ስለዚህ አትጃጃሉ፣ ወላሂ ብራችሁን አታባክኑ። የምንሻዋሩ የምኑ እኔ አሁን ለታ ሰዎቹ ሲያሰሩ እኔ ስንት ቦታ ነው የሄድነው? ጋይስ ስንት ቦታ ሄድነው? ሀታ ከዚህ ጀዋዛት ራሱ ራይህ እዚህ ጋር ሞሉ ጋር ሁለት ጊዜ ሄድን። ስንት ራይ ሂጃየ ወደ አራ አንድ መቶ ሁለት መቶ ሶስት መቶ ሶስት መቶ ሪያል መሸዋራው የሀበሻ ቢሆን እስከ አምስት መቶ ሪያል አይበቃም። ሌሽ ይህ ሁሉ ልታባክናላችሁ እና ይሄን ይመስላል ላችኋለሁ። ጋይስ ብራችሁን አታባክኑ፣ ያዙ ብራችሁን ነው እምላችሁ፣ እንደኔ ማለት ነው።